በመምህርነት ሙያ ለሚሰለጥኑ ሁሉም መምህራን የምልክት ቋንቋ፣ የብሬል ማንበብና መጻፍ እንዲሁም የልዩ ፍላጎት ትምህርትን እንዲሰለጥኑ የሚያስገድድ ረቂቅ መመሪያ ተዘጋጀ። በትምህርት ሚኒስቴር የተዘጋጀው ይኸው መመሪያ የልዩ ፍላጎት አካቶ ትምህርት ማስፈጸሚያ መመሪያ ይሰኛል። በዚህ ባለ 25 ገጽ ረቂቅ መመሪያ መሰረት ትምህርት ሚኒስቴር በሚሰጠው የትኩረት መስክና የስልጠና ፕሮግራም ድልድልን መሰረት ያደረገ በከፍተኛ ትምህርት ተቋማት በመጀመሪያ ዲግሪ የትምህርት ደረጃ የምልክት ቋንቋ፣ የንግግር ወጌሻና የፊዚዮቴራፒ ስልጠና እንደሚሰጥ ተደንግጓል። የከፍተኛ ትምህርት ተቋማትም በተመለከተ ደግሞ በመምህርነት ሙያ ለሚሰለጥኑ ሁሉም መምህራን የምልክት ቋንቋ፣ የብሬል ማንበብና መጻፍ እንዲሁም የልዩ ፍላጎት ትምህርት ማስተዋወቂያ ኮርስ በስርዓተ ትምህርት ተካተው እንዲሰለጥኑ ይደረጋሉ ይላል። የከፍተኛ ትምህርት ተቋማት ግቢም የማረፊያ ክፍል፣ የመማሪያ ክፍል፣ የመጸዳጃ ቤት፣ ቤተ መጻሕፍት፣ የአይነ ስውራን ማንበቢያ ክፍል፣ ቤተ ሙከራና ሌሎች አገልግሎት መስጫ ቢሮዎችና ማዕከሎች ለአካል ጉዳተኞች ምቹና ተደራሽ እንዲሆኑ ያዛል። ከአንደኛ ደረጃ ትምህርት ጀምሮ በየደረጃው ያሉ መደበኛ መምህራንም የምልክት ቋንቋ፣ የብሬል ማንበብና መጻፍ፣ የዳሰሳ ምልክት ቋንቋ የእንቅስቃሴና የአካባቢው ትውውቅ፣ የዕለት ተዕለት የኑሮ ክንዋኔዎች፣ የክሎት ስልጠና በሙያ ማሻሻያ መርሃ ግብር ውስጥ ተካቶ በአመቱ መጀመሪያ ለሁለት ወራት ይሰለጥናሉ ተብሏል። በልዩ ትምህርት ቤቶች ተመድበው ለሚሰሩ ርዕሰ መምህራንና መምህራን የውሎ አበል እንደሚታሰብላቸው የልዩ ፍላጎት አካቶ ትምህርት ማስፈጸሚያ መመሪያ ደንግጓል። በልዩ ትምህርት ቤቶች፣ በልዩ ክፍሎች፣ በመደበኛና መደበኛ ባልሆኑ የትምህርት ተቋማት ለሚማሩ አካል ጉዳተኛ ተማሪዎች የአካል ጉዳቱ ክብደት በሕክምና ማስረጃ የሚረጋገጥ ሲሆን ለእያንዳንዳቸው የማበረታቻ ክፍያ ይሰጣል ይላል። በዚህም መሰረት ለትምህርት ቁሳቁስ መግዣ በአመት አንድ ጊዜ አንድ ሺህ ብር ለደንብ ልብስ መግዣ አንድ ሺህ አምስት መቶ የትምህርት ቤት ምገባ በሌላቸው ትምህርት ቤቶች ለሚማሩ ለምግብ ፍጆታና ለትራንስፖርት ክፍያ የሚሆን ብር አንድ ሺህ ስምንት መቶ በየወሩ እንዲሰጣቸው ይደረጋል ብሏል። በተጨማሪም የትምህርት ቤት ምገባ ባላቸው ትምህርት ቤቶች ለሚማሩ ለትራንስፖርት ክፍያ የሚሆን ብር አንድ ሺህ በየወሩ እንዲሰጣቸው ይደረጋል። ከቤተሰቦቻቸው ርቀው ለሚማሩ አካል ጉዳተኛ ተማሪዎች ደግሞ ለቤት ክራይ ክፍያ በየወሩ አንድ ሺህ አምስት መቶ ብር እንዲከፈላቸው ያዛል። መመሪያው በስነ አእምሮ አሰራር ጉዳት ምክንያት በ በቀለም ትምህርት መዝለቅ ለማይችሉ ፍላጎትና ችሎታቸውን ያማከለ የሙያና የክህሎት ስልጠና እንዲሰጥም ይደነግጋል። የትምህርት ሚኒስቴር እነዚህንና በርካታ ድንጋጌዎችን የያዘው ረቂቅ መመሪያ ላይ የሚመለከታቸው አካላት ያላቸውን አስተያየት እንዲሰጡ ጠይቋል።